አሰላሙ አሌይኩም ወረህመቱ ላህ ወበረካቱ እንደምናላችሁ ድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን ኤርትራውያን ሰላም ለሁላችሁ ሰላም ለሰው ዘር በሙሉ ፍትህ ለሊዛ ደሳለ ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ የተቀጠፈችብኝ ይላሉ የሊዛ አባት ወጣት ሊዛ ደሳለ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ቤተሰቦቿ ተናገሩ። ባለፈው ረቡዕ መስከረም 28 2018 ሞባይል ስልክ ለማሠራት ከምሽቱ አንድ ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈፅሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ አልተቻለም። በከተማው ውስጥ በሚገኘው ድሪም ሳይንስ እና ቴክኖሎጂ ኮሌጅ የአራተኛ ዓመት ተማሪ የነበረችው ሊዛ፣ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀች ነበር። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ገልጿል። አባቷ አቶ ደሳለ ለቢቢሲ ከባድ ሐዘን በተጫነው ድምፅ በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ተቀጠፈችብኝ ሲሉ ተናግረዋል። በሀያ አንድ አመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብንም በእጅጉ አሳዝኗል በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቁም ያሉ አንድ ነዋሪ ድርጊቱ ነዋሪዎችን እንዳሳዘነ ና እንዳስቆጣ ተናግረዋል ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል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 በቀል ፈጽመውባት ሊሆን ይችላል የሚል ግምት ነው ያለኝ፣ ብለዋል። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም። ቢቢሲ ከደሴ ከተማ ፖሊስ መምሪያ ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ሆኖም መምሪያው ማክሰኞ ጥቅምት 4/2018 በፌስቡክ ገጹ ባጋራው ጽሑፍ ወጣት ሊዛ በከተማው በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጧል። በወንጀሉ ላይ የፍትህ አካላትን ያካተተ የምርመራ ቡድን አዋቅሮ ምርመራ እያካሄደ መሆኑንም መምሪያው ገልጸዋል። የምርመራ ቡድኑ በታክቲክ እና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ ነው። የምርመራ ቡድኑ የደረሰበትን ውጤት ለሕዝብ እናሳውቃለን ብሏል መምሪያው። አባቷ መምህር ደሳለ ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ አድርገዋል። የቅርብ ዘመዷ ብቻ ሳይሆን የሊዛ ጓደኛ የሆነችው ራቢአ ዩስፍ ሊዛ ስልክ ለማሰራት አመሻሽ ላይ ወደየው ሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ ያለች፣ ጥቃቱ እንደተፈጸመባት ለቢቢሲ ገልጻለች። ረቢያ እንደምትለው ሟች ሊዛ ጥቃቱ ሳይደርስባት በፊት ለጓደኛዋ ደውላላት ስለነበር ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የሕክምና እርዳታ ቢደረግላትም ህይወቷ ሊተርፍ እንዳልቻለም ገልጻለች። ከጥቃቱ በኋላ አልፎ አልፎ የድንጋጤ መርበትበት ስሜት ስታሳይ ነበር። እስትንፋሷ ነበረች በህይወት ትተርፋለች ብለን ብንጠብቅም በዚያ ዕለት ሌሊት አረፈች ብላለች ራቢያ። ራቢያ በጥቃቱ የምትጠረጥራቸው ሰዎች ባይኖሩም ጥቃቱ የተፈጸመው ለተራ ዘረፋ ወይም በአጋጣሚ እንዳልሆነ ትናገራለች። ለምርመራ ይረዳሉ የተባሉ መረጃዎችንም ለፖሊስ መስጠታቸውን የገለጸችው ረቢያ የፖሊስን ምርመራ ሊያደናቅፍ ይችላል በሚል ዝርዝር መረጃዎችን ለከ መናገር ተቆጥባለች። ቤተሰቦቿ እንደሚሉት ሊዛ ባለፉት ሶስት አመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ለጥቃት የሚያሰጋ ነገር ገጥሟት አያውቅም። እንደ ወላጅ የምናወራቸው ነገሮች አሉ። ትምህርቷን ጨርሳ ወደ ትዳር ሕይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኝ አታውቅም ብለዋል አባቷ አቶ ደሳለ። የደሴ ከተማ ፖሊስ ምርመራውን አጠናቆ ለልጃቸው ፍትሕ እንደሚያገኙም ተስፋ አድርገዋል።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 ከእህቷ ጋር የራሳቸውን የጤና ተቋም ለመመስረት ትምህርቷን በትጋት ስትከታተል ቆይታለች። የጸጥታ ችግር በተደጋጋሚ በሚከሰትባት ቆቦ ከተማ በመምህርነት እያገለገሉ ያሉት አባቷ አቶ ደሳለ ሞላም ከሚያገኙት የተጣራ ስምንት ሺህ ብር ወርሃዊ ደሞዝ ግማሹን ለልጃቸው በመመደብ ላለፉት ሶስት አመታት ሲያስተምሯት ቆይተዋል። ልጃቸው በዚህ አመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየተጠባበቁ ነበር። ልጄ ለእኔ የተለየ ፍቅር ነበራት። በመምህር ደሞዝ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለ ልጃቸው ሌዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት ለትናንሾቹ አርአያና ተንከባካቢ እንደነበረች አውስተዋል። ያልጠበቁትና አስደንጋጭ ሐዘን እንዳገጠማቸው የገለጹት መምህር ደሳለ ቤተሰባቸው በከፍተኛ ድንጋጤ በቀላሉ የማይወጣው ሐዘን ውስጥ መሆኑን ገልጸዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ ስምንት ሰዓት ከሊዛ ጋር ተደዋውለው መርዶ የመጣባት ማታ ነው። የእርሷ ነገር ከባድ ነው። ምናልባት ፖሊስ በምርመራው የልጃችንን ገዳዮች ለፍትህ የሚያቀርብልን ከሆነ በመጠኑ ንጽናና ይሆናል ብለዋል። ፍትህ ለሊዛ። ለአሁን ያለን መረጃ ይሄንን ይመስላል። አዳዲስ መረጃዎች ስናገኝ ወደ እናንተ እንድናስተላልፍ ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ እያደረጋችሁ ቻናሉን ተከታተሉ። እናመሰግናለን። አሰላሙ አሌይኩም ወረህመቱላህ ወበረካቱ።